ጀግና ናት የምንለው ዝም ብለን አይደለም እኮ በምክንያት ነው። አንዲት ሰው መቼም ተነስተኝ ጀግና ነው ጎበዝ ነው የምንለው ዝም ብለን ያንን ሰው በመልኩ ወይም በቁበናው ወዴ ነው አይደለም። ይሄ ለታቆ ይገባል። አንድ ሰው ጀግና ነው የምንለው ያን ሰው በሚሰራው ስራ፣ በሚያደርገው ነገር በትትናው ነው። ገባችሁና? ሃይሚ ጀግና ናት ብንል አሁንም ሃይሚ ጀግና ናት። እንዴት ነው ምንድነው ጀግንነቷ ካላችሁ እነግራችኋለሁ ጀግንነቷ ሀይሚን ጀግና ናት የምትሉበት ምክንያት ምንድ ናት የምትሉኛላችሁ። እሱንም ደግሞ እነግራችኋለሁ። እኔ ሀይሚ ጀግና ናት የምልበት ምክንያት አለኝ፣ በቃ ምክንያት አለኝ። አሁንም ደግም የልንገራችሁ ሀይሚ ጀግና ናት አለቀ። አሁን ትናንትና ሌሎቻችሁ ብትሆኑ እንደዛ ቁሞ እንደዛ እያላችሁ ቁማችሁ ታዳምጡታላችሁ፣ ወይም ስልካችሁን ጥላችሁ ወይም ደግሞ አልቀሳችሁ ትሄዳላችሁ። እሷ ግን ጎበዝ ናት፣ የሚዲያ ሰው አትበግሬ ናት። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ፣ አይን አለም ነኝ። እንዴት ቆያችሁ? ከኔ ሁሉ መልካም ነው፣ ሰላም ነው። መጥቻለሁ። ጠፋን አይደል? አዲስ ነገር ሲኖር እንመጣለን። አዲስ ነገር ከሌለ ያው እኛም ጸጥ ነው የምንለው። ዝም ብሎ ውሃ ቀጠ ነው፣ ውሃ ወረድ ብለን እንግዲህ ማውራት ይከብዳል። አዲስ ነገር ሲኖር ይዛችሁ ትመጣላችሁ አዲስ ነገር ከሌለ ደግሞ አስቸጋሪ ነው መስራት የሚያስጠላል ወይና ሀይሚ ብዙዎቻችሁ ሀይሚ ጀግና ሀይሚ ጀግና የምታየው ምን ስለሰራች ነው ምን ስለሰራች ነው ትሉኛ አላችሁ ሀይሚ ጀግና ሀይሚ ጀግና የምትያት ምን ስራ አደረገች ነው ምን ስለሰራች ነው ምን ሰርታ ጀግንነቷን ስላሳየች ነው ምትሉ ብዙዎች አላችሁ እኔ አሁንም ድግሜ ስናገር ጀግና ናት፣ ነው ሌላ መልስ አልሰጣችሁም። በእውነቱ ጀግና ናት። ብዙ ነገር እያየሁ ነው። በምሰራቸው ስራዎች ተገዝቷ የሰው ልጅ እንዳይከፋባት የምታደርገው ነገር ትትናዋ ይሄ ለራሱ ጀግንነት ነው። ገባችሁ አይደል? ይሄ ራሱ ጀግንነት እኮ ነው። ምን አስባችሁ ነው? አዎ አሁንም ሀይሚ ጀግና ናት። እየመረራችሁ ቢሆን ዋጡት። ጀግና ናት ጀግና ናት ስንል የምትናደዱ ያው ጥላቶቿ ናችሁ ብዬ ነው የማስበው መቼም ሌላ ሰው ሀይሚ ጀግና ናት ሲባል ማንም አይናደድም ያው እንግዲህ ጥላቶቿ ከሆናችሁ ነው የምትናደዱት ብዬ አስባለሁ እንጂ ሀይሚ ጀግና ናት ስንል ጥላቶቹ ያልሆነ ሰው ይናደዳል ብዬ አላስብምና ብዙዎቻችሁ ሀይሚ ጀግና ናት ብዬ የሆነ ነገር ስል ምን ሰርታ ነው ጀግና ጀግና ምታያት ምን አሳይታ ነው ጀግና ጀግና ምታያት ምን ስላደረገች ነው ጀግና ጀግና የምታያት? እኔ በነገራችን ላይ ለእንደዛ አይነት ሰው መልስ መስጠትም አልፈልግም። ግን እንዲያው እናንተ ጀግና ሰው አታቁም ለማለት ያክል መጥቼ ነው እንጂ ማለት ነው። እሷ ጀግና ናት ለእናንተ ጀግና እሺ፣ ምን ያረገ ነው ምን ያረገ ነው ለእናንተ ጀግና? ታዲያ እስቲ እናንተ ደግሞ ነገሩ ለእናንተ ጀግና ምንም ያረገ ነው እሺ። ያ ከሆነ ለእናንተ ጀግና የምትሉት ምን ያረገ ነው? እስቲ ንገሩ፣ ምን ያደርግ ነው? ምን ያደርግ ነው ለእናንተ ጀግና? ይሄን ንገሩኝ እስቲ። እኔ እንግዲህ ጀግና ይሄን ለዛ ነው ሃይሚዬን ጀግና እምላለሁ በምታደርገው ነገር ትትኗ፣ ሁሉ ነገሯ ስለሚያስደስተኝ ነው። እንግዲህ ሃይሚዬን ጀግና እምለው በምክንያት ነው፣ ዝም ብዬ አይደለ እላችኋለሁ ማለት ነውና አሁንም በርቺልኝ አትበገሬ ማለት ነው እንዴ፣ ወንድምሽ አትበገሬ ነሽ። ጠንክሪ በርቺ፣ ዓላማሽ ግብሽ እስከምትደርሽ ድረስ ዓላማሽ ግብሽ ስትደርሽ ሁሉንም ነገር ተግበለስ ተያዋለሽ። ዓላማሽ ግብሽ እስከምትደርሽ መሄድ ነው የሚያዋጣው፣ አለቀ። ጥሩንም ጥሩ አድናቂዎችሽንም የሚሰርጉሽንም ይዘሽ መሄድ በቃ፣ አለቀ። ተሳዳቢዎች ሲሰለቻቸው ይተዋሉ። መቼም ሁሌ እንደተሳደቡ ተሳደው አይኖርም ሰው። ጎበዝ ሆኖ ሲወጣ እንዴች ልጅማ ጎበዝ ናት፣ በቃ መሳደብ ማያስፈልግም ብለው ይተዋሉ ማለት ነው። እና እኔ ለዛ ነው ሃይሚን ጀግና ናት ብለው ለሌላ ነገር አይደለም እላችኋለሁ። ሃይሚ እየቀበጡ እንወድሻለን፣ ቅብጥብጥ በይልን ቆንጆ። የዋ ማለት ነው ቅብጥብጥ በይ እንወድሻለን። ሰላምሽ ብዝት ይባል። ወደፊት እ ወደ ኋላ የለም። ወደ ኋላ ወደፊት የስራ ሰው ወደፊት ነው የሚሄደው። እና ይመች። ይህን ነው ምለው።